ከተረሳ ናሁሰናይ ህይወቱን የሰዋው ናሁሰናይ ለምንት ለምን ከኋላሽ አርገሹ ድሮ ላይች ላይ ከኋላሽ አይሆ ነበር። ናን አሁን ሙቫውት አረገ ሂዝ ደ ሚሽኑን ጨረሰ። ዋይ የናሁሰናይ ፎቶ ከናሁሰናይ ይልቅ ሽቶ በለጠ። ከሰ- ከናሁሰናይ ሳክሪፋይስ ህይወት በላይ ምታሳይን የመቶ የሁለት መቶ ዶላር ሽቶሽ በለጠ። ሌላ ክፍል ነው አለች። ጎንደሬዎች የናሁ ሰናይ ፎቶ ከሽቶ በለጠ አነሰ። የናሁ ሰናይ ጀብድ ምናምን አሁን ከምናያቸው የቤደንባዝ አስራ አምስት ዶላር ስፕሬዎች አነሰ ይሆቱ ሸቀለበት በቃ ፈተለ። እናቷ ለቲክቶክ ብላ ነው እናቷን የካደችው እንጂ እናቷን ቤታ ትወዳለች፣ ትናፍቃለች። ኦሮሞ እናቷን እኔን ትናፍቃለች። ሞዩ ሙጫ ኮ ኢንተለ ኮ ቡቱ ኮ በረዱ ኮ ሉጋ ዋቀዮ ባየ ስያዳ ሉጋ አሁን እናትሽ እንደዚህ ስትልሽ እንኳን አትናፍቅሽም? ቤታይ ቡቱኮ ቡቱኪያ ስትልሽ እና ለቲክታክ ተብሎ ለቲክታክ ጊፍት ተብሎ እናት ትካዳለች? የትኛዋ ጎንደሬ ነው እናቷ የምትክደው? እስቲ ቆይ ጎንደሬዎች እናታችሁ እምትወዱ አንድ ጻፍ እስቲ። ምን እያልሽ ነው? ቤታ ይገባታል። እናቷ የምትናገራትን ቃላቶች ነው ያልኩት። መልእክቱ ለቤታ ነው። ኢትስ ኦኬ። እናታችሁ እምትወዱ እውነት። ጎንደሬ እናቱን ካልወደደ ታዲያ ማንን ነው የሚወደው? አሁን ለማንኛውም የናሁሰናይ ፎቶ ለምንድን ነው ሄሎ ኪት ያለች እዛ እንትኖች ውስጥ ካቢኔትሽ ውስጥ? ያ ካቢኔት ደግሞ የአይኬያ ነው። መነቀል ይችላል። ቦታ እንኳን ካልበቃው አንደኛው ነቅለሽ እዛ ውስጥ ተተሽ ላይት ብታረጊበት ያምር ነበረ። ግን ስራ ጨረሰ ማለት ናሁሰናይ አሳድጋታለች። ይኸው ብታሳድጋት ነው እንግዲህ እናቷ ፍቅር ሰጣት። ብታሳድጋት ነው እስከመቼ ማማዬ ያለችው ናውሰናይ ስራ ጨረሰ። ናሁሰናይ ተደበቀ። አሁን የቤደን ባዝ ኤምቢዮን ሽቶች ምንድን ነው ስፕሬዎች፣ ሄሎ ኪቲ ከፍሮም 5 ኤም ቢሎ ምናምን የሆነ ደሞ ላባ ኳሎ አመታስቀመጣቸው ለናሁሰናይ ምንም ጊዜ የላት የማይታየው ለናሁሰናይ፣ ያኔ መሰለ ወጣት ቆንጆ ነው። ደሞና ናሁሰናይ ቆንጆ ነው። ጋይስ ቆንጆ ነው። ለሱ ምንም ጊዜ የላት። ቡቱዬ ተረሳ። በቃ የብላይ ለናቱ አይደለ? እነዚህ ማሸቀሉበት ገንዘብ ሰሩበት። የብላይ ለናቱ ይብላይ ለናቱ የወላችሁ። ይሄ ሁላ ስፔስ አላት፣ ይገርማችኋል። ናሁሰናይን አሁን ከዛ ላይት በኋላም ብታረገው ትችላለች ምናምን፣ ግን በቃ ለሱ ስፔስ የላትም። አሁን እሷ ማሳየት የምትፈልገው ሽቶዋን፣ ስፕሬዎቿን፣ ሄሎ ኪቲ ዶሎቿን ያ የሞተ ተጎዳ። እናቴ ኑሩ እናቴ ኑሩ። ስፔሻሊ ለኢንተርኔት ላይ ላለ ሰው እንዳትታገሉ። ያ በቃ ብር ሰራችበት፣ ዊክ ተቀየረ፣ ቦርጭ ተቆረጠ፣ ቂጥ ላይ ከወድ ቦርጭ ስብ ተወስዶ ቂጥ ላይ ተገጠመ፣ ጡት ተቆረጠ፣ አፍንጫ ተስተካከለ፣ አገጭ ተስተካከለ። ባት ስት ጨረሰሽ ከናሁሰናይ ሂዝ ደን ሂዝ ደን ሰርቼ እዝደን ከዛ እዛ ጋር ትናንሽ ፎቶዎች አረገች ናሁሰናይ። ከኋላውን ሽኔል ኮኮ ሽቶ እየታየ ናሁሰናይ ከጎን ሲሆን ይደብራል፣ ይደብራል። በቃ ቁጭ ብላ ከኋላዋ ቪዲዮቿን ስታይ ናሁሰናይ ማየት ያደክማል፣ ያደክማታል። ስለዚያ አትፈልጎውም ናሁሰናይ። ስታያት ሌላ ቤት ውስጥ ነው ያለው ያ ዶን ዋንት ሂዝ ኤነርጂ ኤኒሞር። እኒ ግን አማረው በኦሮሞ መጫወቻ መሆናችሁ ነው የሚገርመኝ። ግን ልጅነቱን ቢኖር የመጨረሻ ሴት ጠብሶ ወልዶ ምናምን በቃ ጸዳ ብሎ ቢኖር አሪፍ ነበረ። የነ ማሜ ማሚ ማሚዬ ጎንደሬው በጣም ሪስፔክት ማረጋት እንደው እሷ ጎንደሬ ነኝ ብላ እንትን ሳትን የኒን የነ ቤታኮ ያዙ ይልቀቁኝ ማለት ነው የገረመኝ ኮ ልንገለጥበት የምችለው ግን ባል ካላችሁ ቤት ውስጥ በህይወትሽ ካለ ከሌላ ወንድ ጋር እንትናት በይ ተሞዳምዶሽ ሽማግሌ ጊፍተር እንጀንጅነሽ ምናምን መሰብሰብ ግልሙትና ነው። ጉድ ጋለሞታ መሆን ነው። ይሄ ደግሞ መጽሐፍ ቅዱሳዊም ነው፣ ማህበራዊም ነው፣ የህሊናም ፍርድ ነው፣ እውነት ነው። ባል ካለሽ፣ ያ የወንድ ልጅ አጋር ካለሽ፣ አብሮሽ ወንድ ልጅ በክብሩ አይደራደርም፣ በክብሩ አይደራደርም፣ ሚስቱን ግልቁ ሌላ ወንድን ጀንጅነሽ አባት አገኘውላችሁ ኑ አዲስ አባት ተገኝቷል የድሮ አባት ተባሯል ምናምን በሚል ጨዋታ በሚመስል በጣም መርዝክ የሆነ ማህበራዊ አኗኗራችንን ልቅነት በሚያስተምር ሁኔታ ወንዶችን ይዞ በመልቀጥ ገብቷችኋል። አሁን ይሄ ኦፕን ሴክሹዋሊ ምንድን ነው የሚባሉ ዝርክርክ መሆን ይሄ ደግሞ የማህበራዊ ኑሯችንን ብቻ ሳይሆን ያንግ ጄኔሬሽን ከአንድ ወንድ ጋር መርጋት ትክክል አይደለም። ቦይፍሬንድሽን ይዘሽ እሱ እያወቀ ሌላ ወንድ ታብታቢ አድርገሽ ትክክል አይደለም። እንወዳታለን፣ እኔም ቤታን አልጠላትም። ቤታ ኩናት ቤታዬ ኩናት፣ እንወዳታለን፣ እኔም ወዳታለሁ። እህቴ ናት ብቻ አይደለም ልጄም ናት ልጄም ናት። አምጭ የወለድኳት የመንፈስ ልጄ ናት። በእውነት ጌታ ኢየሱስ እች ልጅ አሳድጊያት ብሎ የሰጠኝ ይመስለኛል። ቲክቶክ ላይ ቤታን ለአሳድጋት ለጌታ ቃል የገባውለት ልጄ ናት። አለቀ። ቤታ ኩን የሺዝ ኩን ሺካምቤ ደግሞ ቤተር ኩን ገብቶቿል። ኩንነቷ የት ሰፈር ነው? ጨርቆስ ነው ቦሌ ነው የሚባለውን ነገር ለማስተካከል እየጣርኩ ነው። ጨርቆስ ላይ ናት አሁን። እሷ ጨርቆስ ሰፈር ውስጥ ኩን ናት። እኔ ወደ ቦሌ ለወስዳት ነው እየፈለኩ ያለሁት ከምታጭ ትዳግልሽ። አሜን አሜን አሜን። ውትዬ ልጄ ናት፣ ውትዬ ልጄ ናት። እውነቴን አሁን ቤታዬ ከጂጂኪያ እቅፍ ውስጥ ትወጫለሽ፣ ከሮማን እቅፍ ውስጥ ትወጫለሽ። በቃ ምን ትሰር ያለሽ እዛ እያከክሽ ቁጭ የምትይው እሪ እሪ ፕሮብሌም ስሪ ኪድስ ምናምን ሺ ኢዝ ማይ ፈርስት ዶተር፣ የልጅነት ልጄ የእኔ አበባ ልጅሽን ፈጣሪ ያስተካክልልሽ። አሜን አሜን አሜን አሜን አሜን ሞናዬ፣ አሜን። እሱም ይሳነው ነገር የለም። ትስተካከላለች። ልጅነት ነው ልጅነት ነው። የዋህነትም አለባት ጎቡቱዬ ይውጡ የዋህነት አለባት። ከእድሜ ሶስት የሚበልጧት አሮጊት ሴቶች መሀል ቁጭ ብላ ተረት ተረት እየሰማች እነሱን እያመነች ነው የተበላሸችብኝ ልጄ። እውነት ልጄን እግዚአብሔር ይመልስልኛል፣ ቡትዬን ወደ እናት። ልጅነት ነው። አሜን። ሪ እናንተ ስትል ሰማዋት ሮማን የሚባሉት ሴትዮ ፈርስት ኦፍ ኦል ወሪ ሊያደርጉ የሚገባው ባላቸውን ጥርስ የባላቸውን ጥርስ ማስተከል። የኚህ ሴትዮ ድጋፍ አንችን ከፍ አያረግሽም። የይሁዳብ ድጋፍ አንቺን ከፍ አያረግሽም። የጂጂኪያ ድጋፍ አንቺን ከፍ አያረግሽም። ቤታዬ፣ እኔ እንደውም አንቺ የሚያረገኝ አውል ስታንድ ማይ ግራውንድ በየቤቱ እየዞርኩኝ ሀ ብዬ ስደነቅ አልሰማም። አይዶን ሀፍ ታይም። ብቻሽን ቤትሽ ውስጥ ቁጭ ብለሽ ኮራ ብለሽ እንደ አንድ ጎንደሬት እውነት እንደ አንድ ጎንደሬ ሴት ኮራ ብለሽ መመለስ ያለብሽን መመለስ። ለምን ትንከራተቻለሽ? ሰልፍ ስቲምሽ የወደቀ ነው። ለነገሩ ባይወድቅ ኖሮ ሳት ወልጅ አትቆራረጭም ነበር። ሳት ወልጅ ያልጠባጡት እንዴት ይቆረጣል? ስታስቡ ገብቷል። ይሄ ብረስት ሪዳክሽን ያልጠባጡት ያላጠባጡት እንዴት ልበላ ያላጠባጡት እኛ ሶስት እንኳን ያጠባ እኮ እንቆረጣለን ብለን አስበን አናውቅም። አና ቤቴ ያላጠባጡት ልጅ፣ ያልተሸከመ ሆድ እንዴት ይቆረጣል? ልጅ አልተሸከመ ሆድ ጂጂክያ ቤታ የምትደግፈው በሊያ ጥላቻ ነው። ወ ቤታ ግን ሊያንን ለሊያ በአማራነቷ አግዛ በጎንደሬነቷ አግዛ፣ ጂጂክያን ስትሰድባት ነበረ። ጂጂክያ ቤታን ምንም አርጋት ሳይሆን ስለምጠላት ነው። እና ለሊያ አግዛ። አማራ አይ፣ ግን አማራ ግን እንደዚህ አንድ ሲሆን ደስ ይላል። ደስ ያለኝ ይመችሽ ይታ አማራ አንድ የሚሆነው ግን ቤታ፣ አንቺ አንድ ላይክ ዋካና ኦፈር ስትይ ስድብ ነው የሚታየሻል። አሁን አንዳንድ ሰዎች አሉ፣ ለትግሉ ምንድን ነው ምትግብአት ሲባል ስድብ እሳደባለሁ መጥቼ፣ ወንዶችም አሉ። እና ስትሰርቢያች የነበረው ወደሻትም ጠልተሻትም ሳይሆን አማራነት አነሳስቶሽ ነው። ይመችሽ ይንወይ ቤታዬ ልጄ ልጄ ኤዊክ ስንት ብር ነው? ሲንቴቲክ ይመስላል። ቤቢው ሄሩ ደግሞ በዛብኝ፣ ቤቢው ሄሩ በዛብኝ። የስድብ ትግል ኤዊክ ስንት ብር ነው? እስኪ እውነት ቺፕ ይመስላል። ለማንኛውም ግን እኔ ግን ቤታን ቀድሜ ጎንደር ልሄድ መሆኑ ነው የሚገርመኝ። እኔ ሁሌ የሚደንጠኝ ከቤታ በላይ እኔ ጎንደር ልሆን ነው። እግዚአብሔር ከቤታ በላይ የቀሚስ ጎንደሬዎች እኮ ነው የበዙት እኮ። እዚህ ግን የቀሚስ ጎንደሬዎች ነው ያስቸገሩን እኮ። እኔ ኮሁን በቅርብ ሀገር ቤት ሄዳለሁ። ጎንደር ልብስ ለብሼ ጎንደር ፋሲለደስ ጋ ናነነነ ናነናነ እናትዋ ጎንደር እላለሁ። አረ ደማይ ደማይ እላለሁ። በቃ ጎንደር ሄዳለሁ። ጌታ ምስክሬ ነው። እንደውም የጎንደር አባገዳ ፈልጌ ጎንደር ይሆናሉ። የክብር ጎንደር ይሆናሉ። ጎንደሪት ሆናሉ። ቀሚስ መልበስ ብቻ አይደለም፣ ፊት ላይ መቸክቸክ ብቻ አይደለም። ቤታይ ጎንደሬ ይሆናሉ። ካንቺ በላይ እንዴት ሰው ከዴቪድ ከመሰለ አፍንጫው ሰፊ ወንድ ጋር ተኝቶ እራችሁን አቤልን፣ የሆነ ባለትዳር ደግሞ አለ ፖርትላንድ። እሱን የሆነ ልጅን አዲስ አባት ተገኘልን፣ እንትና ተገኘልን። አቤልማ በቃ ሰለቻችሁት። የቤታ ለማለት ቤታ እራችሁ እኮ ገልፍሬንድ እንዳለችው